ሰላም ሰላም ሰላም። ዛሬ የምናወራው ስለ ተራ አብዴት አይደለም። ለአመታት ኤአይ አማርኛን አይችልም ብለን ስናማር ቆይተናል። ባህላችንን አይረዳም ስንል ነበር። ዛሬ ግን ታሪክ ተቀይሯል። ጉግል ጀመናይ ስሪ እና ናኖ በናና ፕሮ የተባሉ ሁለት ሞዴሎችን ለቋል። በሚቀጥሉት ደቂቃዎች ውስጥ ይህ እንዴት አማርኛን እንደ ወላጅ ቋንቋን እንደ ኔቲቭ ስፒከር እንደሚናገር፣ የኢትዮጵያን ሰምና ወርቅ እንዴት እንደሚቀኔ፣ እንዴት እንደሚዘርፍ እንዲሁም ከቻትጂፒቲ 5.1 ጋር ሲጋጠም ማን እንደሚያሸንፍ በዝርዝር እናያለን። ትንሽ ረዘም ላለና ለጥልቅ ፕሮግራም ተዘጋጁ። ቡናችሁን ያዙ። ወደ ዝርዝሩ እንግባ። አቤኔዘር ነኝ። ይህ የእሁድ ኤአይ ቶክ ነው። እስቲ በመጀመሪያ ስለ ዋናው ሞተር እናውራ፣ ጀመናይ ስሪ። ጀመናይ ስሪ ከዚህ በፊት ከነበሩ ኤአዮች እንደ ጀመናይ 1.5 ወይ ደግሞ ጂፒቲ 4 መልስ የሚሰጠው በመገመት ወይ ደግሞ በፕሪዲክሽን ነበረ። ጀመናይ ስሪ ግን ዲፕ ሪዝኒንግ ወይ ደግሞ ጥልቅ ማመዛዘንን ይጠቀማል። ይህ ማለም ማለት ነው። ለምሳሌ አንድ ከባድ የኢትዮጵያ ታሪክ ጥያቄ ብንጠይቀው እንደ ድሮ ዝም ብሎ ከመረጃ ቋቱ አይሰጠንም። መጀመሪያ ጥያቄውን ይተነተናል፣ ከዛ እውነቶችን ያጣራል። ልክ እንደሰው ሰው ቆይ ትንሽ ላስብበት ብሎ ጊዜ ወስዶ ነው መልስ የሚሰጠን። ለምሳሌ አንድ ፈሊጣዊ አነጋገር እንስጠው። እያንዳንዱን መጀመሪያ ቻት ጂፒቲ ላይ እንገባና ቻት ጂፒቲ ላይ ያለውን መልስ ካየን በኋላ ጀመናይ ጋር እንሄዳለን። ልዩነቱን በደንብ አንደርስታንድ እንድናደርግ ማለት ነው። እስቲ ይሄንን ፕሮምፕት ልስጦ ትራንስሌት ዲስ ፈሊድ አያነጋገር ብዬ። ሆዱ ባዶ ነው ምንም አያውቅም ለማለት ነው አደለ? ሆዱ ባዶ ነው ግን ከዚህ በፊት የነበሩት እንዳለ ኤአይ ሞዴሎች ዳይሬክት ትራንስሌት ነው የሚያደርጉት። ምክንያቱም ሆዱ ባዶ ነው ማለት ባዶ ነው ማለት ነው የሚለውን ነገር ነው የሚገልጽልን። እስቲ ቻጂፒቲ እንግዲህ ደ ቤስት የሚባለው ሞዴል እስካሁን በነበረው ቻጂፒቲ 5.1 ነው። ትራንስሌትድ ቱ ስቶማክ ኢዝ ኤምፕቲ ወይ ደግሞ ሂዝ ሃንግሪ ብሎ ጽፎታል። ርቦታል ነው። ግን እኛ የፈለግነው ፈሊጣዊ አነጋገር እሱ አይደለም አይደል? እስቲ ጀሚናይ ያውቀዋል ጀሚናይ ጋር እንሂድና ጀሚናይ ይመልሳል አይመልስም የሚለውን አብረን ሴም ፕሮምፕት ጀሚናይ ጋር ልስጠው የአማርኛ ችሎታውንም በደንብ እንድናይ በአማርኛ ዲስክራይብ ያደርግልን ከዛ መጀመሪያ ጥቅላችሁ ሲያስብ ታስኩን አንደርስታንድ ያደርጋል ምን ለማለት ምንድን ነው የጠየቀኝ ጥያቄ የሚለውን ነገር በደንብ አንደርስታንድ አድርገው በአማርኛ እንዲጽፍልኝ ሞክ ጠይቄዋለሁ በአማርኛ ስለዚህ ሆዱ ባዶ ነው ፈሊጣዊ አነጋገርና ማብራሪያው ይኸውና ይላል ይህ አነጋገር ወደ እንግሊዘኛው ሂዝ ሂዝ አን ኦፕን ቡክ አይነት ትርጉም ያለው ሲሆን አንድን ሰው የውስጥ ንጽህና ወይ ደግሞ ቅንነት ለመግለጽ የምንጠቀምበት ነው። ዋናው ትርጉም አንድ ሰው ሆዱ ባዶ ነው ሲባል የሚከተሉት ባህሪያት ይመለከታል። ቂም የለውም፣ ተንኮል የለበትም፣ ግልጽ ነው፣ የዋ ነው። ይህን አገላለጽ አብዛኛውን ጊዜ አንድን ሰው ለማመስገን ወይም ስለ ባህሪው ጥሩነት ለመመስገን ሲፈለግ የሚነገር ነው። ምሳሌ ልና ጭራሽ ምሳሌ ይሰጣል ማለት ነው። አቶ ከበደ የሚናገረው የሚናገረው ይቆጣ ይሆናል እንጂ ሆዱ ባዶ ነው ምንም ቂም አይዝም ዋው በጣም ዲስክሪፕሽኑ በጣም የሚገርም ነው ኢ ዋስንት ኢክስፔክቲንግ እንደዚህ አይነት ዲቴል የሆነ ዲስክሪፕሽን ምን እንፈልጋለን ከዚህ በላይ በቃ ይሄ ምንም ስህተት የማታወጡበት የማታርሙት ምርጥ መልስ ነው ማለት ነው እንግዲህ ይህንን ፈሊጣዊ አነጋገር እንደዚህ ከተረጎመልኝ ምሳሌ አነጋገርስ፣ ምሳሌ አነጋገር ይችላል፣ ቅኔ ይዘርፋል፣ ሰምና ወርቅ ይለያል፣ ህብረ ቃል ይለያል የሚለውን ትንሽ ከበድ ያለ አማርኛ እናድርግና እሱን ለመፈተን እንሞክር። አንድ ከዚህ በፊት ሶሻል ሚዲያ ላይ ያገኙት አንድ ቅኔ ያለ እሱን ቅኔ መልሱንም ስለማውቀው። ያንን እንስጠውና ምን እንትን እንደሚል ምን እንደሚመልስልን እንግዲህ አፄ ዮሐንስ ይዋሻሉ፣ መጠጥ አልጠጣም እያሉ ሲጠጡ አይተናል፣ በእርግጥ ራስ የሚያዞር መጠጥ ይላል። ጀመና እስከሚመልስልን እናንተም በየቤታችሁ ምን ህብረ ቃሉ የቱ ነው፣ ሰሙ የቱ ነው፣ ወርቁ የቱ ነው የሚለውን ተነጋገሩበት፣ አስቡበት። እስከዛ ድረስ ቻጅፒቲን ጠይቃት ዝም ብዬ ፔስት ላድርግለት። ምንድን ነው እሱ ትራንስሌት አድርገው ምንም አልለውም። በአማርኛ ዝም ብዬ ፖስት ላድርግለት እና የሚሰጠኝን መልስ ልይ። ጂፒቲ ፋይቭ ጋር ሄጄ ማለት ነው። እንግዲህ ጂፒቲ ፋይቭ የሰጠኝ መልስ ይህ፣ ቅኔ ጥቂት ቀልድና ጥቅም ያለው ምሳ ከተጀመረ መልኩ ጋር ተመሳሳይ ቅኔ መቀጠል እንዲሆናል። አጼ ዮሐንስ ይዋሻሉ፣ መጠጣል ጠላም እያሉ፣ ብርሃን ይበራል በአይን ቃል ይቀላቅላል በአፍ እንደማይጠጡ ይናገራሉ። ነገር ግን መጠጥ ምናምን ጅብሪሽ ምንም ትርጉም የሌለው ነገር ነው የጻፈልኝ። እሺ ጀመናይ ጋር እንሄድ ና። ኤግዛክትሊ ሴም ፕሮምት ሴም ሰምና ወርቅ ፔስት እናድርግለት ና፣ ምን እንደሚሰጠን። እኔ ፕሮሰስ ቅድም ዲፕቲንክ ያልኳችሁ ይሄንን ነው። መጀመሪያ የጻፍኩለትን ነገር በደንብ እያሰበ ኮንቴክስቱን አንደርስታንድ እያደረገ ነው ከዛ በኋላ መልስ ሲሰጠኝ ምን አለ ይህ ድንቅ የሆነ የሰምና ወርቅ ቅኔ ግጥም ነው በውስጡ የያዘው መልእክትም የአማርኛ ቅኔን ጥልቀትና የቃላትን ጨዋታ ፈን በደንብ ያሳያል ይልና የዚህ ቅኔ ሰምና ወርቅ እንደሚከተለው ይፈታል ካለ በኋላ ሰም ወይ ደግሞ ደዋክስ ውጫዊ ትርጉም ካለ በኋላ በቀጥታ ሲነበብ የሚሰጠው ትርጉም አፄ ዮሐንስ ምንም እንኳን አልጠጣም ብለው ቢናገሩም እኛ ግን በእርግጥ ሲጠጡ አይተናቸዋል የምን መጠጥ ከተጠጣ በኋላ ራስን የሚያዞር የሚያሰክር መጠጥ ወርቁ ጋር ይመጣና ይሄ ደጎልድ የሚባለው ወይም ውስጣዊ ትርጉም ነው ብሎ በስነስራት ዲስክራይብ ያደርገዋል። የቅኔ ሚስጥር ወይ ወርቁ ራስ የሚያዞር የሚለው ሐረግ ላይ ተደብቋል። ራስ እንግዲህ ዋናው ህብረ ቃሉ የቱ እንደሆነ ራሱ በደንብ ገብቶታል። ራስ የሚለው ጋ እንዳለ ራስ የሚያዞር የሚለው ጋ እንደሆነ ማለት ነው። ራስ እዚህ ላይ ሰውነት አካል ወይ ሄድ ሳይሆን የሹመት መጠሪያ የሆነውን ራስ ይወክላል፣ ይልና የሚያዞር የሚለው ደግሞ ያው ማዞር ማለት ማዘዝ፣ መምራት፣ ማስገበር የሚለውን ይገልጻል ይላል። የወርቁ ትርጉም አጼ ዮሐንስ የሚሰጡት ወይም የሚወዱት የሚያደርጉት ነገር ወይን ጠጅ ሳይሆን በስራቸው ያሉትን ራሶች ወይ ደግሞ ሹመኞች ማዘዝና መምራት ነው፣ ወይ ደግሞ ራሶችን የሚያሽከረክር ኃይል አላቸው የሚል ነው። በጣም የሚገርም አይነት ትርጉም ነው ይሰጠን። እኔ የሚገርመው ስለዚህ ሰምና ወርቅ የማውቀው ትርጉም ግን ሌላ ነው። ኮፒ ያደረግኩበት ቦታ አለ እና ወርቁ ንጉስ ዮሐንስ ከሱዳኖች ጋር ሲዋጉ አንገታቸው ተቆርጦ በሱዳኖች ተወሰደ። ማለትም ሱዳን ድረስ ጭንቅላታቸው ተንከራተተ ዞረ ማለት ነው የሚል ትርጉም ነው። እዚህ ሰርች ሳደርግ ያገኘሁት ማለት ነው። እና በጣም ግን ያስኬዳል ጀሚኒ የሰጠበት መንገድ ኢቨን ከማውቀው አሁን ከዚህ ሪሰርች ካደረግኩት እና ካገኘሁት ወርቅ እናንተ እስቲ የትኛው ትክክል እንደሆነ የጀመናይ ነው ወይስ ያነበብኩት ነው? እሱን እናንተ መልሱ። በጣም በጣም በጣም የተገረምኩት በጣም የተደነቅኩት በዚህ አይነት መልኩ ይሰራል ብዬ ጭራሽ አላሰብኩ። እንዴት አድርጎ ሰምና ወርቁን ዘርዝሮ እንዳስቀመጠ ማንም ማንም የታሪክ አዋቂ ነው የምትሉት ሰው ይሄንን ጥያቄ ጠይቃችሁት እንዲመልስላችሁ ብትሞክሩ በዚህ አይነት አማርኛ በዚህ አይነት አገላለጽ እንደዚህ ህብረ ቃሉን አውጥቶ ምን ማለት እንደሆነ ሰም ምን እንደሆነ ወርቅ ምን እንደሆነ መግለጹ በጣም የሚገርም የሚገርም ነው። እስቲ ሌሎች ፈተናዎችን የምንሰጠዋለን። በምን አይነት መንገድ አንደርስታንድ ያደርገናል ይረዳናል የሚለውን አብረን እናያለን። ጉግል ጀመናይ ስሪ ዝም ብሎ ማሻሻያ አይደለም። ከኦፕን ኤአይ፣ ኤንትሮፒክ እና ኤክስኤይ ፊት ለፊት ጋር ሲወዳደር ጫዋታውን ለመምራት የተሰራ ምርጥ ሞዴል ነው። ከቀድሞ ጀመና 2.5 ጋር ራሱ ሲነፃፀር ጎግል በአራት ቁልፍ ዘርፎች ትልቅ ለውጥ አምጥቷል። የመጀመሪያው ሪዝኒንግ፣ የማመዛዘን ችሎታው። ይህ በጣም ዋናው ነገር ነው። ውስብስብ የሆኑ ሎጂኮችን፣ ጥልቅ እቅድ ማውጣትና ከባድ የሆኑ የሂሳብ ስራዎችን እንደ ሰው አስቦ ይሰራል። ሁለተኛ፣ ኮዲንግ ኮዲንግ ላይ ኮድ መጻፍ ብቻ ሳይሆን ግዙፍ የሆኑ የኮድ መሰረቶችን የኮድ ቤዝስ ተረድቶ አፕዴት ማድረግ ይችላል። ሌላው መልቲሞዳል የሚባለው ጽሑፍንና ምስሎችን ቻርቶችን፣ እንዲሁም ረጃጅም ቪዲዮዎችን በአንድ ጊዜ የማስተናገድ አቅም አለው። ሎንግ ኮንቴክስቴ፣ በጣም ረጅም የሆኑ ጽሑፎች፣ መጽሐፍትን፣ መረጃዎችን ሰጥታችሁት፣ ምንም ሳይረሳ ወጥነቱን ጠብቆ ይቆያል። እስቲ ስለ ቁጥሮች እናውራ ሂዩማኒቲ ሌተስት ኤግዛም በተባለው እጅግ ከባድ የኤክስፐርት ደረጃ ፈተና ላይ ምን እንደተፈጠረ ታውቃላችሁ? ጀመናይ ትሪ ፕሮ ያመጣው ውጤት በጣም እጅግ አስገራሚ ነው። ያለምንም ተጨማሪ ይገዛ 87.5% ውጤት አስመዝግቧል። ይህ ከቻጅፒቲ 5.1 ጋር ሲነጻጸር፣ ቻጅፒቲ 5.1 31.6 ብቻ ነው ያመጣው። ይህ በጣም ትንሽ ልዩነት አይደለም፤ ትልቅ ትልቅ እጅግ ሰፊ የሚባል የበላይነት ነው በሌላ የፒኤችዲ ደረጃ የሳይንስ ጥያቄዎች ላይ ደግሞ 91.9% በማምጣት የጂፒቲ 5.1ን 87.6% ውጤት በልጦ ዘውዱን ደፍቷል። ስለዚህ ጀመናይ በዓለም ምርጡ ሞዴል ነው ብለን በሙሉ አፍ ማውራት እንችላለን። ስለ ጀመናይ ስሪ ይህን ያልካልን እሺ። አሁን ደግሞ ወደ ሁለተኛውና ለእኛ ለኢትዮጵያውያን ሌላው በጣም ወሳኝ ወደ ሆነው ክፍል ልንሄድ። ስሙን ከዚህ በፊት ሰምታችሁ ታውቃላችሁ። ናኖ በናና፣ ናኖ በናና በፊት ሞዴል ሲሆን አሁን ደግሞ ናኖ በናና ፕሮ ብሎ መጥቷል። ይህ እንግዲህ ናኖ በናና የኤአይ ኮሚኒቲ፣ የማህበረሰቡ የሚጠራበት የቅጽል ስም ነው። ለጎግል አዲሱ የኢሜጅ ሞዴል ጀመናይ ትሪ ፕሮ ኢሜጅ ይባላል። ይህ ሞዴል ታዲያ ለምን ለየት ይላል? በተለይ ለእኛ ለኢትዮጵያ ምን የተለየ ነገር አለው ብለን ካልን፣ ትክክለኛ የባህል ውክልና። ሁልጊዜም በቃ የምንለው ነገር ካልቸራችንን አያውቅም። ከዚህ በፊት የኤይ የኢትዮጵያ የባህል ስራዎች ስራ ብለነው ኤይን ስናዘው የአበሻ ቀሚስ ስትሉት የህንድ ያደርገዋል ወይ ደግሞ ፊታችንን በትክክል አይሰራም ነበር። ናኖ በናና ፕሮ ግን 14 የሚያህሉ ሬፌረንስ ኢሜጆችን ሰጣችሁት እነዛን ኢሜጆች እንደማጣቀሻ ወስዶ ስታይላቸውን ብቻ ወስዶ ፐርፌክት የሆነ ነገሮችን ይሰራላቸዋል። ሌላው በጣም አስደናቂው ነገር ፊደላትን የአማርኛ ፊደላትን በፎቶ ላይ ይጽፋል። ላይክ አማሪክ ቴክስት ሬንደሪንግ ዋ! ከዚህ በፊት የማይቻል የነበረ ነገር ነው። በዚኛው ላይ ያየ ነው፣ አብዛኛው ኤአይ አማርኛ ፊደል ጭራሽ አይደለም፣ በፎቶ ላይ ጭራሽ በመጻፍም ደረጃ በጣም ከባድ ነበር የሚሆነው አሁን ናኖ በናና ፕሮ ሙሉ በሙሉ ትክክለኛ የአማርኛ ፊደላትን ይጽፋል። እሺ ናኖ በናናን ፕራክቲከሊ ለመሞከር የተለያዩ ቦታዎች ላይ ናኖ በናናን ፕራክቲስ ማድረግ ትችላላችሁ። መጀመሪያው ጀመናዊ ዋና አፑ ላይ ማግኘት ትችላላችሁ። ጎግል ጀመናዊ ብላችሁ ሰርች አደርጋችሁ። ሁለተኛው ጎግል ኤአይ ስቱዲዮ ላይ ማግኘት ትችላላችሁ። ጎግል ኤአይ ስቱዲዮ ላይ እንደውም በነፃ በደንብ ክሬት ማድረግ ትችላላችሁ፣ መሞከር ትችላላችሁ። እስቲ ለምሳሌ እኔ ጀመናዊ ላይ ልሂድና አንድ ፕሮምፕት ልስጠው ያው እንግዲህ እስከ ዛሬ የአማርኛ ፕሮምፕት ሰጥተን አናውቅም አይደል። አሁን አንደርስታንድ ስለሚያደርግ አማርኛን የአማርኛ ፕሮምፕት መስጠት እንችላለን ማለት ነው። ክሬት ኢሜጅ ልበለውና ፕሮምፕት ሰጦት የአማርኛ ያዘጋጅት ፕሮምፕት አለ። አንዲት ቆንጆ ኢትዮጵያዊት ሴት ባህላዊ ቡና ስነስርዓት ላይ ተቀምጣ ጀበናና ሲኒ ከፊቷ አለ፣ ከኋላው የሚያምር የኒዮን ላይት አቦል ቡና የሚል ጽሑፍ ይኑርበት ብዬ እንግዲህ ይህን ፕሮምቴን ሰጥችዋለው። እስቲ የሚሰራውን ነገር አብረንኔ ስቲል ጀመናይ ላይ ስላለው ምን አደረገ። አናላይዝ አደረገውና ፕሮምቱን ወደ እንግሊዝኛ ፕሮምት ቀየረው። በደንብ ኢናንስ አደረገው ፕሮምቴን ማለት ነው። ሁለት ፕሮምት ነው እንደ አማራጭ ሰጠኝ። የሰጠኝ ሁለቱን ፕሮምት ወስጄ ጀኔሬት አደረግበታለሁ። ቀጥታ ጀኔሬት ያደረጋል ብዬ ነበር ያሰብኩት፣ ግን ምንድን ነው በአማርኛ ሀሳባችሁን ከሰጣችሁት በኋላ ያንን አማርኛ ጥሩ ኢሜጅ እንዲወጣላችሁ ወደ ጥሩ የፕሮምት ስትራክቸር አድርጎ አስተካክሎ ፕሮምቱን ይሰጣችኋል። መልሳችሁ ያንን ፕሮምት ስሰጡት የምትፈልጉትን ነገር ይሰጣችኋል። የሚገርም ነው። በጣም የሚገርም ነው። በጣም የሚገርም የሆነበት ምክንያት ምንድን ነው? ከዚህ በፊት ያሉ እንደዚህ ሴምቲንግ እንግዲህ፣ ሌላ ኢሜጅ ሞዴሎች ላይ ሄዳችሁ ብትሞክሩ በእንደዚህ አይነት ኳሊቲ፣ በእንደዚህ አይነት ማለት ፕሪሳይዝ በሆነ መንገድ የልብሱ ዲቴል፣ ከዛ በጣም የሚያስደንቀውና የሚያስገርመው ፓርት ደግሞ ምንድን ነው፣ አቦል አቦል ቡና የሚለውን አቦዳል ነው የሚለው ግን ይህ ያለ በጣም ዚች ጋ አቦ ዳል የምትል ስተታለች። ግን እንግሊዝኛው ላይ ራሱ እንደዚህ አይነት ስህተቶች አይጠፉም። ሁለት ሶስት ጊዜ ደጋግመን አቦል የሚለውን በትክክል እንደሚያመጣለን እርግጠኛ ነኝ። ከዚህ በፊት አይታችሁ ከሆነ የአማርኛ ጽሁፎች እንደ ሲጠቀም ጭራሽ ምንም እብራይስጥ ይሁን አረብኛ ይሁን የማይታወቅ አይነት ጽሁፎች ነበር ከጀርባ ይጽፍ ነበረው ማለት ነው። አሁን ግን በትክክል አቦ ዳል አትሊስት አማርኛ ፊደል ነው መሀል ላይ የቀላቀለው። ይህ በቀላሉ መስተካከል የሚችል ነው። አሁን ግን ይህንን ማስተካከል የሚችልበት በጣም ብዙ መንገድ አለ። እርግጠኛው የምነግራችሁ አምስት ስድስት ጊዜ ይህንን ፕሮምት ደጋግማችሁ ብትሞክሩት የተለያየ ኢሜጅ ነው የሚሰጠው። እስኪ ሁለተኛ የሰጠንን ፕሮምት እንጠቀሙና ምን እንደሚሰጠንን እ በጣም ይሄኛው ሁለተኛው አማራጭ ምን ይላል? በጣም የደመቁና ለየት ያሉ የአዲስ ናይት ላይፍ ስሜት ያለው ምስል እንዲሆን ከፈለጉ ይህ ፕሮምት ይጠቀሙ ይላል። እ ይህንን ፕሮምፕት ሰጠሁት ልልአልና እንግዲህ ፕሮባብሊ አቦል ቡና የሚለው ቃል ራሱ በጣም የተለመደ ስላልሆነ ሊሆን ይችላል በደንብ ያልሰራለን። ሆፕ እዚኛው ላይ አቦል ቡና የሚለውን በደንብ ያገኘዋል። ካላገኘውም ግን ይሄ በጣም ትልቅ ትልቅ የስ አቦል ቡና የሚለውን አግኝቶታል። ዋው ያው ከእናንተ እኩል ቴስት እያደረግኩት ስለሆነ ነው። እኔም በጣም ኤክሳይትድ እየሆንክ ያለሁት። እንግዲህ የናይት ላይፍ አይነት ከፈለክ ብሎ ነው የሰጠኝ። አይታችሁት ከሆነ ባር እንደሆነ ያስታውቃል። ከኋላ ኒዮን ላይቱ ባክ፣ በጣም የሚገርም አይነት እንግዲህ እኔ ከዚህ በላይ የኢሜጅ ጀነሬቲንግ ቱል ከዚህ በላይ ምንም ሊሰራልን አይችልም። እንግዲህ ያሰብነውን እንዲሰራልን የፈለግነውን ነገር በዚህ መልኩ ከሰራልን ሌላ ምን እንግዲህ የምንፈልገው ምንም ነገር የለም። በጣም የሚገርመው ነገር ምንድን ነው? ይህንን ኢሜጅ ወስደን ዳውንሎድ እናድርገውና ወይ ደግሞ ዳውንሎድ ማድረግ አይጠበቅብንም ሌላ አንግል መጠየቅ እንችላለን። ለምሳሌ ኤክስትሪም ክሎዝ አፕ። ይህን በአማርኛ መጻፍ ትችላላችሁ፣ የምፈልጉትን ለምሳሌ የዚህ ኢሜጅ እራሱ ተመችቶኛል፣ ግን ኤክስትሪም ክሎዝ አፕ ማወቅ እፈልጋለሁ። በጣም የሚገርም ነው። እንግዲህ ጀበናውን ኤክስትሪም ክሎዝ አፕ ሰጥቶኛል። አሁን አቅጣጫውን ላዞረው እና ከሌላ ጎን በኩል ካሜራው ቢነሳ በደንብ ሊያገኘው ይችላል የሚለውን አብረን ፕሮፋይል ቪው ልበለው እንግዲህ ትልቁ ሌላው ትልቁ አቅሙ የናኖ በናና ምንድን ነው? ኢሜጁን በፕሮምፕት ብቻ ኤዲት እያደረግን ካራክተር ኮንሲስተንሲ አሁን እች ሴት የምትፈልገውን ነገር ከዚህ በኋላ ከዚህ ቀርታ ስትሰጣቸው ድረስ መሄድ እንችላለን ማለት ነው። ምክንያቱም ትዕዛዝ ብቻ ነው የምንሰጠው። ቡናው ቀርታ፣ ጨረሰች፣ ተነሳች እያለን እስከምንፈልገው ደረጃ መሄድ እንችላለን። የካራክተር ኮንሲስተንሲ ስታይል ኮንሲስተንሲ ከዛ ደግሞ የኢንቫይሮንመንቱን ስትሬድ ኢንቫይሮንመንቱን አንደርስታንድ የማድረግ ፖቴንሻሉን በደንብ የሚያሳየን ነው። እንግዲህ ከጎን እንደዚህ አድርጎ ሰርቷታል። አቦልቡና ከጀርባዋ ነበር መኖር የነበረበት፣ በዚህ በጎን በኩል አድርጎታል። እንዳልኳችሁ በተደጋጋሚ ብንሞክረው በደንብ ሊመጣ የሚችል ነው። ይህ ኢሜጅ ባየው በተአምር የኤይ ኢሜጅ ነው ብዬ ልናገር አልችልም ማለት ነው። እና በጣም ነው የሚያስገርመው። እስኪ ኤክስትሪም ክሎዝ አፕ ፊቷ ላይ የሚሰራልን ከሆነ እሱን ቼክ እናደርግና እንግዲህ የሰውነቷን የፊቷን ቴክስቸር ተመልከቱት። አይኗ ውስጥ የኒዮኑ ላይት ሪፍሌክት እያደረገ ነው። ኢቨን የልብሷን ኤቭሪቲንግ አምጥቶታል። ዚጋ የምታዩትን ልብስ በሙሉ ነው ያመጣው የምፈልገው ይህንን ነው። ባይ ዘ ወይ እንግዲህ አንድ ኮንሲስተንት የሆነ ፊልም ለመስራት ኮንሲስተንት የሆነ ካራክተር ነበረ የምንፈልገው በጣም ቻሌንጅ የሚያደርገው ሚያ ነበረ። አሁን ያንን መስራት ችሏል ማለት ነው። ጀመናይ ስሪ በኤአይ ዓለም ውስጥ አዲስ የውድድር መንፈስ ፈጥሯል። በሎጂክ በኮዲንግ እንዲሁም በተለይ እኛን የሚጠቅመን በቋንቋና በባህል ረገድ እጅግ ተሻሽሏል። እናንተስ ምን ትላላችሁ? ይህ የጉግል አዲስ ንጉስ የቻት ጂፒቲን ከዙፋኑ ያወርደው ይሆን ወይስ ጂፒቲ ሲክስ እስከሚመጣ መጠበቅ አለብን? ሀሳባችሁን ኮሜንት ላይ አጋሩን። ይህ እሁድ ኤአይቶክ ነው። ቪዲዮን ከወደዳችሁት፣ ላይክ እንዲሁም ሰብስክራይብ ማድረግ እንዳትረሱ። በሚቀጥለው ፕሮግራም እስከምንገናኝ ቸርን ሰብት